ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው? አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል? እንዴ አለመፍጠር ይችላል፣ በአደጋ ማጥፋት ይችላል፣ በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔ እንግደን ለምን ይለኛል ነው ሌላ ሰው። እኔ ለምንድን ነው ሰው ምገልነው ለምን ይልከኛል? ሁልጊዜ በጣም ግራ ይገባኛል። ይህ ጥያቄ ለምንድን ነው የሚልከኝ እኔን? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ያ ሙስሊሙን እንዲሁም ሙስሊማት እንዲሁም የኔን መራ ግብር መተከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ። ኢንሻአላህ ዛሬ የሚኖረን ቆይታ ምንድነው ለመምህር ፋንታውን ዋቂ ለቀጠፈበት ቅጥፈት መልስ እንሰጣለን ማለት ነው። በመጀመሪያ ከቁርአን ተነስተን ስንጀምር ቁርአን ሰዎችን ዝም ብላችሁ ግደሉ አይልም። እንደውም አላህ በቁርአን ውስጥ በሱረት ዲስራ ምዕራፍ 17 ቁጥር 33 ላይ ያቺ አላህ እርም ያደረገባት ነፍስ ያለ ሕግ አትግደሉ ነው የሚለው። ቁርአን ላይ ብዙ ቦታ ላይ አትግደሉ የሚል ነገር አለ ማለት ነው። መግደል ራሱ ረሰላለ ሰለም በኢማም ቡኻሪ መጽሐፍ 83 ሐዲስ 53 ላይ ረሰላለ ሰለም ምንድን ያሉት አበይት አጢያቶች ወይም ታላላቅ አጢያቶች የሚባሉት ባላ ማሻረክ፣ ወላጆችን አለማክበር፣ ነፍስን ነፍስ መግደልና የውሸት መሃላ ነው ብለዋል። ስለዚህ ነፍስን መግደል የሚባለው ነገር ሀራም ነው በእስላም አይፈቀድም ራሱ ማለት ነው ሱረቱ ማይዳ ምዕራፍ አምስት ቁጥር 32 ላይ እንደዛ ነው። በዚህ ምክንያት በስራይ ልጆች ላይ እነሆ የዓለም ነፍስን መግደል ወይም በምድር ላይ ያለውን ያለ መጥፋት በስተቀር ነፍስን የገደለ ሰዎችን ሁሉ እንደገደለ ነው፣ ህያው ያደረገ ደግሞ ሰዎች ህያው እንዳደረገ ነው። የተከለከለ ነው ሀራም ነው ራሱ ማለት ነው። ሱረቱል ፉርቃን ምዕራፍ 25 ቁጥር 8 ላይ እንደዛ ነው። እነዚያ ካላ ሌላ አምላክን የማይገዙ ያቺ አላ ህርም ያደረገባትን ነፍስ በግቢውን እንጂ የማይገሉ ይላል። ስለዚህ ነፍስን መግደል የሚባለው ነገር በኢስላም ሐራም ነው እራሱ። ድንበር ታልፎ ካልተመጣ በስተቀር ማንም ሰው አምላካችን አላህ ሂዱና ዝም ብላችሁ ግደሉ የሚል ነገር የለውም። ሱረቱ በቀራ ምዕራፍ 2 ቁጥር 190 ስንመለከተም እነዚያ የሚጋደሏችሁን በአላህ መንገድ ተጋደሉ፣ ወሰን አትለፉ፣ አላህ ወሰን አላፊዎችን አይወድምና አለ። የሚጋደሏችሁን በአላህ መንገድ ተጋደሏል። ለምንድን ነው በአላህ መንገድ ያሉ ሲባል፣ በዘር ምክንያት፣ በብሔር ምክንያት፣ በፖለቲካ ምክንያት፣ በተለያየ ነገር ከቀለም ጋር ከምን ጋር ተያይዘው ከሆነ ነፍስያ ነው የሚሆነው ከነፍስያ ጋር ነው፣ ኤጎሴንትሪክ ነው የሚሆነው። ስለዚህ በአላህ መንገድ የሚለው ነገር ምንድነው? ቴዎሴንትሪክ መሆኑን ነው የሚያሳየው ማለት ነው እንጂ ሂዱና ዝም ብላችሁ ግደሉ የሚል ነገር ቁርአን ላይ የለም። ሱረቱ ሀጅ ምዕራፍ 22 ላይ ቁጥር 39 ላይም እንደዛ ነው። ለነዚያ ለሚገደሉ ምዕመናን እነሱ የተበድላቸው በመሆናቸው መጋደል ተፈቀደላቸው ይላል። ስለዚህ የተፈቀደው የሚፈቀደው ሄዶ መጋደል ወይም ደግሞ ሂድና ግደል የሚል ነገር የሚፈቀደው ወሰን አልፎ ድንበር ላለፈ እንጂ ዝም ብለህ ሄደ የሰው ንብረት ዝረፍ የሰው ነገር የሚል ነገር የለም። ስለዚህ እዚህ ጋር ውሸት ነው አለ አለም ምንድን ነው? እኔን የሚልከኝ ያልከበት የተሳሳተ መረዳት ነው ማለት ነው። ይሄ ነው የመጀመሪያው ማለት ነው። ሌላ ነገር ምንድነው? ደግሞ ፍትህ ነው ራሱ በሱረቱ ሹራ ምዕራፍ 42 ቁጥር 40 ላይ የመጥፎ ነገር ዋጋ ቢጥዋ መጥፎናት ተብሎ የተቀመጠው ስለዚህ ከዛ አንጻር ፍትህ ነው ራሱ። ነፍስን ዝም ብሎ መግደል ግን የተፈቀደ ነገር አይደለም። እስልምና እንደዛ ብሎ አያስተምረንም ማለት ነው። ሱረቱ በቀራ ምዕራፍ ሁለት ቁጥር 179 ላይም እንደዛ ነው ለባለ አምሮች ለእናንተ በማመሳሰል ህግ ውስጥ አለላችሁ ይላል ትጠነቀቁት ዘንድ ገዳይም መግደል ተደነገገላችኋል። ዝም ብላችሁ ከመሬት የተነሳ ግደሉ ገደሉ የሚል ነገር የለም፣ በእስልምና አስተምሮት ውስጥ የለም። ነገር ግን በባይብል ውስጥ መግደል ይፈቀዳል ወይ ፈጣሪ እንደዛ አይነት ነገር ትእዛዝ አለ ወይ ካልን፣ አዎ ለምሳሌ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 17 ላይ ሰውን እስኪሞት ድረስ የሚመታ ፈጽሞ ይገደል ይላል። እንግዲህ አሁን አንተ እንዳንተ አንተ እንዳልከው ማለት ነው እንግዲህ አንተ እንዳልከው አንተ እንደምትናገረው አንተ ባልከው መሰረት ሰውም እስኪሞት ድረስ የሚመታ ፈጽሞ ይገደል ስለሚል ፈጣሪ እንዴት ግደሉ ይላል? ራሱ የፍርድ ቀን ለምንድን ነው ራሱ የማይገድለው የሚገድለውን ሰው ማለት ነው፣ ግደሉ ለምን ይላል? ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ኢየሱስ ምንድን ነው ያለው? ለደቀሙት ለቀደሙት አትግደል እንደተባለ ሰምታችኋል። የገደለ ሁሉ ፍርድ ይገባዋላል፣ ዛት ሚንስ ይገደላል ማለት። እኔ ግን ላችኋለሁ፣ በወንድሙ ላይ የሚቆጣ ፍርድ ይገባዋላል፣ ዛት ሚንስ ኦሪት ዘሌዋውያን ምዕራፍ 24 ቁጥር 17 ላይ ፈጽሞ ይገደል የሚለውን ከሆነ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል፣ አለ የሸንጎ ፍርድ የሚባል ሳንድሬ የሚባል ነገር አለ። ራእይ ዮሐንስ ምዕራፍ 13 ቁጥር 10 ላይም እንደዛ ነው። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋልና አለ። ሰይፍ የሚለው ምን ነው? በሰይፍ የሚገድል ማንም ቢኖር ገዳይ ቢኖር በሰይፍ ራሱ እንዲገደል ይገባዋልና እያለ ነው የሚናገረው። ሮሜ ምዕራፍ 13 ላይ ተመልከተው መምህር ሮሜ ምዕራፍ 13 ቁጥር 1 እስከ 4 ድረስ ያለውን ተመልከቶ ያሉ ባለሥልጣናት በአምላክ የተሾሙ ናቸዋል ምንድነው የሚያደርጉ ሲባል ለመልካም ነገር ላንተ የአምላክ አገልጋይ ነውና በከንቱ ሰይፍ አይታጠቅምናል ክፉ ብታደርግ ግን ፍራ ቁጣውን ለማሳየት ክፉ አድራጊ የሚበቀል የአምላክ አገልጋይ ነውና ስለዚህ ሰይፍ መጠቀም በአዲስ ኪዳን ውስጥም አለ ሰይፍ ይጠቀማሉ ለምን ለመግደል ማለት ነው ራሱ ማለት ነው ይሄንን ነው እየተናገረ ያለው ሌላው በተረፈ አንተ በደንብ አልተመለከትከውም እንጂ ምናልባት ብትመለከተው ብዬ ማስበው ነገር ይገደል የሚል ነገር በጣም በስፋትና በዝርዝር ያለበት መጽሐፍ እንደ ባይብል እንደውም አላየውም ራሱ ይህን መጠየቅ መቻል አለበት ለምሳሌ ስትመለከተው ኦሪት ዘሌዋውያን ምዕራፍ 24 ቁጥር 16 ላይ የያሃዌን ስም የሚሰድብ ፈጽሞ ይገደል ይላል ለምንድን ነው ይገደል የሚለው አንተ አንተ ባመጣው ሎጂክ ማለት ነው ደብል ስታንዳርድ ነው ኦሪት ዘሌዋውያን ምዕራፍ 24 ቁጥር አንድ ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው ስለሚል ራሱ ያዘዘው ያህዌ ራሱን ያዘዘው የእግዚአብሔር ስም የሚሰድብ ፈጽሞ ይገደል የሚለው ኦሪት ዘዳግም ምዕራፍ 13 ከ6 ከ9 ስትመለከተው የእናትህ ልጅ ወይም ወንድም ወይ ወንድ ልጅ ወይም ነፍስ እንዲያለ ወዳጅ ና ሄደን ከምድር ዳር እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተ የሚራቁትን፣ አንተን ከበው ያሉትን አሕዛብ ከሚያመልኳቸው ውስጥ አማልክት አንተም አባቶችህም የማታውቃቸው እናምልክ ብሎ ቢያስትህ እሻት ብሎ አትስማው አይኔ ያራራለት አትማረው፣ አትሸሽገው። ነገር ግን ፈጽመ ግደለዋል። ስለዚህ ከአንድ አምላክ ውጪ ሌላ አምላክን አስመልካለሁ ብሎ ጥሪ ያቀረበ አካል፣ የሚያስተምርን አካል ግደለው ነው የሚለው። ቢያመልክስ ባያስተምር ሲባል እሱም አይፈቀድም። ኦሪት ዘዳግም ምዕራፍ 17 ከቁጥር 3 እስከ 5 ድረስ ሄዶ ሌሎቹን አማልክት ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይ ኳክት የሰገደ ቢገኝ ይህ ክፉ ነገር የሠራው ወይ ወንድ ወይ ሴት በወር ወደ በር ታመጣው እስኪ ሞቱ ድረስ በድንጋይ ተወግራቸዋል። በድንጋይ ተወግራቸዋል፣ ተወግረዋል፣ ተገለዋል። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 13 ላይ የእስራኤልን አምላክ እግዚአብሔርን የማይፈልግ ታናሽ ወይም ታላቅ ወይ ወንድም ወይ ሴት ቢሆን ይገደል ዘንድ ተማማሉ አለ። አንድ ሰው ጠንቋይ መሆን ይችላል። ከመሬት ተነስቶ ተጠንቋይ መሆን ይችላል አይችልም? እንደ ባይብል እኮ ይገደላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 27 ላይ ሰው ወይም ሴት መናፍስትን ቢጠሩ ወይ ጠንቋዮች ቢሆኑ ፈጽመው ይገደሉ በድንጋይም ይገሯቸው ደማቸው በላያቸው ላይ ነው እያለ ይናገራል። ኦሪት ዘጸአት ምዕራፍ 21 ቁጥር 17 ላይ አባቱን ወይም እናቱን የሚሰድብ ፈጽሞ ይገደል ይላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 15 ላይ ማናቸውም ሰው ከእንስሳ ጋር ቢተኛ ፈጽሞ ይገደል ይላል፣ እንስሳይቱንም ግደሏት ይገደል ይላል። ኦሪት ዘሌዋውያን ምዕራፍ 20 ቁጥር 13 ላይ ማናቸውም ሰው ከሴት ጋር እንደሚተኛ ከወንድ ጋር ቢተኛ ሁለቱም ጸያፍ ነገር አድርገዋልና ፈጽመው ይገደሉ፣ ደማቸው በላያቸው ላይ ነው። ይገደል ይገደሉ የሚል ነገር አለ። አዲስ ኪዳን ላይ የነገር ተሽሮ ይሆን? አልተሻረም። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እና 18 ላይ እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣውምና እውነት እውነት እላቸዋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የውጣ አንዲት ነጥብ ከቶ አታልፍም፣ ሁሉም እስኪ እስኪ ፈጸም ድረስ። ስለዚህ በብሉይ ኪዳን ላይ የነበሩ ህግጋት በአጠቃላይ አዲስ ኪዳን ላይ ተሽረዋል የሚል የመጽሐፍ ቅዱስ ማስረጃ የለ። ከዛ ይልቅ ከአንድ አምላክ ውጭ ሌላ አምላክ ብታስተምር ወይ ደግሞ እንትን ባትል እንደምትገደል መጽሐፍ ቅዱስ ይናገራል። ኦሪት ዘጸአት ኦሪት ዘጸአት ምዕራፍ 22 ቁጥር 20 ላይ ከያዌ በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል ይገደል። ይሄንን ጥቅስ ፍታ ነገሥት ላይ ታገኘዋል። ራሱ ፍትሐ ነገሥት አንቀጽ 46 ገጽ 401 እስከ 403 ላይ ብትመለከተው አንድ ሰው የካደ ሰው ካለ ያ የካደ ሰው ይገደላል። በምን ጥቅስ መሰረት ይላል በኦሪ ዘዳግም ምዕራፍ 17 ቁጥር 5 ኦሪ ዘጻት ምዕራፍ 22 ቁጥር 20 ኦሪ ዘዳግም ምዕራፍ 17 ቁጥር 4 እና 5 ላይ ባለው ጥቅስ መሰረት አንድ ሰው ሃይማኖትን የካደ ሰው ይገደላል። በፍታ ነገሥት አንተ ይህንን ሳታነብነው ቁራ ላይ የምትንጠለጠለው መምህር ሆነ ፍትሐ ነገሥት አንቀጽ 46 ገጽ 104 እስከ 104 እስከ 100 ከገጽ 401 እስከ 403 ያለው ተመልከት። የለም እንደዛ የሚል ነገር የለም። ይገደላል አይማርም። ራሱ እኔ እንዴት እገልልታለሁ ይሄ ፈጣሪ ምናምን ግደልልኝ የሚል እንዴት ይልከኛል? ማለት እንዴት ትላለህ? እዚህ ጋር እንዲገደል ዲስቅሊያስ ምዕራፍ 24 ቁጥር 26 ላይ በሉ ተመልከት። እኔ ክርስቲያን ነኝ የሚል ክፉ ሥራ የሚሰራ የሚሴስንና የሚረክሰው ቢኖር የሞት ፍርድ ይፍረዱበት፣ እንዲህ ካለ ሰው ራቁ። የሞት ፍርድ ይፍረዱበታል አለ። ለምንድነው የሚፈረዱበት? አባ ጌሩ ጊዜ ዘጋትጫ ሃይማኖቱን በካሉ ሰዎች ላይ ያለው ብይን በብሉ ኪዳንም በአዲስ ኪዳን ላይም አንድ አይነት ነው ብሎ ነው ያስቀመጠው። መጽሐፈ ምስጢር ምዕራፍ 2 ቁጥር 28 ላይ እነሆ ሃይማኖቱን በካሉ ላይ በብሉ ኪዳንና በአዲስ ኪዳን የሞት ትእዛዝ ወጣ ይላል። ከዛ ቁጥር 29 ላይ የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስ ፍጽምት የምትሆን ሃይማኖትን ሰይፍን መዘ በኢየሱስ ክርስቶስ የማያምኑትን ከሃዲዎችና ጨካኞች በብረት ሰይፍ ተዋጋ አለው ይላል። ስለዚህ መገደል አለ ማለት ነው። ሃይማኖትን ለቆ የወጣ ሰው ይገድላል። ራሱ በመጽሐፈ ሚስጥር ምዕራፉ ላይ ቁጥር 35 ላይ በኢየሱስ ክርስቶስ ሃይማኖት ቤተክርስቲያን እንድናነሳትና እንድናጸናት ስልጣን አገኘን። ይህ የተላለፈው ሰይፍ ይለፍበት ብሎ አሜን አሜን ይላል አሚን ወአሚን፣ ብሎ ያስቀምጣል። ሰይፍ ነው ያለው ነገር ማለት ነው። ንግስ ለኔ ምንድን ምንድነው ድርሳነ መስቀል ላይ አንተ በገድል ነው። ድርሳነ መስቀል ዞራ ሚያጃ ምራፍ 20 ቁጥር 29 ላይ ምንድነው ያደረገችው? ዳግመኛ የክርስቲያኖች ወገኖች ሁሉ እንዲስትል አዘዘቻቸው። ምናለች? ያ ወገኖች በየቦታው ፈልጓቸው፣ ቤቶቻቸውን አፍርሱ፣ በእሳት አቃጥሏቸው ብላ ሰጥታለች። በዛ መሰረት ምንድነው የተደረገው? ድርሳነ መስቀል ዞራ መያዣ ምዕራፋዊ ቁጥር 30 ላይ አይሁድም ቤቶቻቸው በሳት አቃጠለች፣ አመፀኞች እና ካዲያን የሆኑትን አይሁዳኖች አስገደለቻቸው ነው የሚለው። አሁን ጥያቄ የሚነሳው ነገር ምንድነው፣ ብሉይ ኪዳን ላይም አዲስ ኪዳል ላይም እንዳየው ነው ፍትሃ ነገስት ላይ መጽሐፈ ሚስጥር ላይም ድርሳነ መስቀል ላይም አንድ ሰው ከሃይማኖት ውጭ የወጣውን ሰው ፍሪደም አለው አንተ እንደምትለው እንደ ምዕራብያን ሰቦት ማለት ነው። ፍሪደም ካለው ለምንድን ነው የሚገደለው? ብሉይ ኪዳን ላይ የነበረው ትእዛዝ ራሱ ከአንድ አምላክ ውጪ የሚመለከውን አምላክ ሌላ አምላክን ያመለከና እናምልክ ያለ ሰው ይገደላል። ጠንቋይ ይገደላል። ግብረ ሰዶም ይገደላል። ከእንስሳ ጋር የሚያደርግ ለምን የፍርድ ቀን አይጠብቀውም? ለምን ግደሉ ይላል? ይሄ አንተ ራስ ደብል ስታንዳርድ ነው ራሱ። በሰፈር ከው ቁና የምትሰፈርበት ነውና፣ አይ ቲንክ ይሄንን ኦዲዮ ለሁላችሁም ሼር አድርጉለት፣ አድርሱለት። ከደረሰልህ በኋላ መልስን እንጠብቃለሁ ማለት ነው። ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።